የሰርጉ ዋ ልታገባ ነው? አተ አረ ነው አይደለም። መቼም እንዲያው አረ እንዲያው ነው መቼም የዚህ መንደር ሰው እኔ እውነቴ ነው አግልሎኛል። እኔ ባጣ አይደለም እኮ የፍጮ ባጣ ነው እንጂ ይሄን ያህል ርቄ ነው እንዴት አቁን ሳልባል ወረቀት ወረቀትም ይመጣልኝ እንደ ሌላ ሰው

የማክበር ሰላምታችንን እያቀረብን የልጃችን ወይዘሪት እትና ነገሰ ትና ነገሰ እና የአቶ በሀገር ላይ ማማሩ የጋብቻ የጋብቻ ስነ ስርዓት የሚፈጸመው ማክሰኞ ከቀኑ ሰባት ሰዓት ስለሆነ አሁን ማክሰኞ ነው። የፊታችን ማክሰኞ በምናደርገው የምሳ ግብዣ ከዳሽ ጋር ተገኝተው የደስታችን ተካፋይ እንዲሆኑ ጠርተናውታል። እንጣ ወደ አላለቀም ባለ ተራስ ታውቃ ነው። አክባሪ ወይዘሮ ዝናሽ

ከማናንሰ ነው ተማናን፣ የበለጠው ተበድረን ነው እኛ። ንሻጭቀለኛ ደህና ሽን ዋሽ። ኧረ ተይኝማ፣ የሚሰራው ጉድ ተይኝማ፣ ተይኝማ እናቴ። እኔ እንደው ተማናን እንደው የትኛውን ሰው አስቸግሬ ነው? የዚህ እኔ የትኛውን ነገር አስቸግሬ ነው እ ተማኒ ያነሰ ተበድሬ ተማኒ በዛ ተበድሬ ተማኒ ያነሰ መልሼ ነው። እኔ እንደ ተበዳሪ ምን ይመልሰሻል አሁን ምትፈልጊታለ እንዴ? ሆነ እንደኛ እንደኛ ነው ተምጥይ አይሽ ወጣልኝ ነው ልሽ ሆነ ንገርኝና፣ አንተ ከተማ ከተማ ድረሰሽ ተመጣሽ በኋላ ሌላ ጉዳይ ሆነሻል እንዴ? ጠጉርሽ እንዴ አምፖል አስመስለሽ እንዲህ እንትን እያልሽ እና እኔ ተበላሽተሻል፣ እንጂ አገርሽ ይሻልሻል። እውነቴን አትበጣጠሽ። እኔ ለስራ ብዬሽ ነው እንጂ እኔ ለስራው ምለምኑ ማትበይብኝ። እኔ ብቻ ከፍቶኝ መቼም ፊደል ቆጥረሻል። እውነቱን ነው ወይስ እንዳገምጥ ነው? እንደዚህ አድርጎ የጣፈልኝ እስኪ አንብቤ። ለእኔ ተዳሽ ጋር ተገኝቶ ይለኛል፣ ተዳሽ ጋር

አናትሽ ቅቤ መጠጣቱ በዚህ ይታወቅ። እውነት ያነበቡ ማን ያነበቡ? እውነት ደረቅ ቅቤ ያልነካው አናት ቢማርም ምንም ትርጉም የለውም። አንቺ ቅቤ ስለምትቀብ ቢሰርጦ ገባሽ እንጂ እኮ እኛ ፊደል ቆጥረናል። እና ማን ያነበበ ግን እንትና ልጅ ማናት፣ እየዞረ የጠራው ወጣቱ፣ ማታ እኛ ጋር የመጣው ወጣቱ፣ አንተ አንተ አለኝ እና ይኸውልሽ አፈር ልብላልሽ እና

ተሚያዩ ነገር ተሚነካው ተሚዳስሰው ተሚያሸተው ተሚቀምሰው ይማራል ሰው እንላንቶይ ብሎ አይደለም። እሺ እዚህ ጋር ተለጥፎ አይደለም እውቀት፣ ተሻግሮ ምሉት። እንግዲህ የሚበሉት የለም ይኸውልሽ ከተማው እራሱ አትመጥኝም ብሎ እኮ ነው ያስወጥተው፣ የልኩሽ እንጂ እኮ አንቺ ልጅ ከተማ ከተማው እራሱ የምትገቢው ስልኩ ከተማው እራሱ

ችግር እኮ አይደለም፣ ችግር አይደለም ብትይ፣ ያጣ ደግሞ ተበድሮ ነው። ክፉ ቀንም ያለው ክፉ ቀን የመጣባችሁ የለም፣ የለም። እንጃ ያለውን

ከዳሽ ጋር ተገኝተሽ ብሎ ሾር ነው ያላገጠብኝ። እንደው ይሄን ብትፈታልኝ፣ እንደው እኔ ሰው ሁሉ ለበጎ ነው አለኝ እንጂ ከዳሽ ጋር ተገኝተሽ እኮ ነው ያለኝ። ከዳሽ ጋር ተገኝተሽ ምሳ እንድትበይ አፈሩን ይብላውና፣ ስንጠራ ለአንድ ቀን ነው፣ እኛ ሩቅ ነን ለአንድ ቀን ያውም ለምሳ ብቻ እንዴት እንጠራለን? ሰርግን ያል ነገር ደግሱ አርባ ቀን ዘፍኔን ደግስን ታልበላን ታጠጣ አሰሪ ሚያሽማ

እንዳገኘ መላስ ነው። ይኸውልሽ ስኳር መሆን እንዲሁም ይሻላል። ለፍቶ ቢያገኝሽ ይሻልሻል። ይኸው ማር ዝም ብሎ ማርም፣ በእርግጥ ዝም ብሎ አይገኝም፣ ብዙ ልፋት አለው። እንደው ያልኩሽ ጉሉ ተመሰገነ። ሰውዬው እኮ ዝም ብሎ ቢያርስ ቢያርስ ቢያርስ ዝም ብሎ አይደክመውም። እርሻ ብቻ ነው ታኝቶ ታደረ ምንድን ነው? እዳችንን አላሰብነውም እናተኛ ነው የሚያደር። ሮይል ቆመ ነው ዋ እሱ እንትን ቃ አንሶሽ ነው አንሶሽ ነው እንግዲህ አታመጪው የለሽ ወይ? እኔ የምልሽ አሁን የመጣሁበት እና አስረሳሽኝ በቅመሽ

ሁንሉ ቤትአጡ ነው በቅቤ የተለሰ አንድ ዘንድ የሚመጣ ዛሬ ቢመጣልኝ እውነቴን ነው። ዛሬ ቢመጣ ያችን ድስት ከፍቼ ባበላው ነው እውነቴን ነው። ቤቱ ጠፍቶት ነው ግን። ኧረ ለጨዋታ ጨዋታ በሀገርና በእረስ ጨዋታ የለውም። እኔ ሲጀመር የመጣሁበት ዋና እኔ ተማን አንሽ ነው? ተማን የበለጠ ተበድሬ ነው። አይደለም እኔ አገር ይበደር የለም ወይ? ታደለው ሀገር ያጣው አገር ይበደር የለም ወይ? እኛ ስላጡት ስንት ሀገር አልሰጠንም ወይ? ዛሬ እኔ ተሰው የተለየ ምን አጥቼ ነው? ያለ ደብዳቤም ይመጣል። ማን ነው ደብዳቤ ናቲው? ደብዳቤማ ሰርግ ጠራሁ የሚለው ነገሰ ነው አሉ። ሳይነግስ ይቀርና ነገሰ ነው ዋና

ታዲያ አሽጋር እንግዲህ ታለብሽም መስጠት ነው። አስቀድመሽ እንዳለበት የለኝም፣ የለኝም። ምንድን ነው ሁለት ማዳበሪያ ጤፍ አበደረኝና ገና ሁለት አመት ሶስት አመት ሳይቀመጥ ነው እንዴት እንመልስለት? ማለት የተበደረው ቀን በተበደረው ጊዜና በቃል በገባው ሰዓት መልሶ ያው ስለሰነሙኛ ላይ ያው አስቤ ተጠቅሜበት ትርፌ እንመልስለታል። ምንድን ነው ራስ አስቸኮል አጥቶ ነው እሱ ቢረዳኝስ? ምን ይገርም ጉድ ያይለ ጉድ ላይ ሁለት ማዳበሪያ ጤፍ ዛሬ እንትና እና ያዘለት ዋንጫ ዋንጫ ያጠጣች ነው ጤፉን እንዴት ምን ያደርግለታል?

እንዲህ አደረገኝ እንጂ እኮ የተፈለቀቀች ወርቅ እኮ፣ ይኸውልሽ ወርቅ እንዲህ እኮ እንደዚህ እንኳን አንቺ፣ አባባ ምን ድሮ ድሩ ያለሁን ይባልልሽ ነበር አሉ አንቺ